በሀገራችን የፋይናንስ ኢንዱስትሪ የባንክ አገልግሎትን ለህብረተሰብ በማስተዋወቅ ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክ ከሰማኒያ ዓመታት በላይ የተለያዩ ዜጎችን ተጠቃሚ ሊያደርጉ የሚችሉ ደንበኛ ተኮር አገልግሎቶች ሲሰጥ ቆይቷል። ከመደበኛው የባንክ አገልግሎት በተጨማሪም ዓለም የደረሰበትን ቴክኖሎጂም ለደንበኞቹ ሲያስተዋውቅና ሲያቀርቡ መቆየቱ ይታወቃል። ከነዚህም አንዱ የዲጂታል ባንክ አገልግሎት ሲሆን ይህም በኤቲኤም ፖስት፣ ማሽን ሞባይልና ኢንተርኔት ባንክ ያካትታል። በየዘመኑ ስራ ላይ እየዋሉ ያሉ የባንካችን ቴክኖሎጂዎችን በማዋል ለደንበኞቻቸው በኢንተርኔት ባንኪንግ፣ በካርድ ባንኪንግ እና በሞባይል መኒ የዲጂታል አማራጭ ክፍያዎች አገልግሎታችንን እየሰጠ እንገኛለን። ክቡራን እና ክቡራን፣ አሁን ላይ እነዚህ አገልግሎቶች ተለምደው በርካታ ደንበኞቻችንን እያፈራን ሲሆን ተጠቃሚዎችን ፍላጎት ልክ በየጊዜው እያዘመናቸው እንገናኛለን። አገልግሎቱ ምቹና አስተማማኝ የሆኑ በመምጣታቸው የደንበኞቻችን ቁጥር ብቻ ሳይሆን በዲጂታል አማራጮቻችን አማካኝነት የሚፈጸመ የገንዘብ ዝውውርና የክፍያ መጠንም እያደገ መጥቷል። የኢትዮጵያ ንግድ ባንክ የዲጂታል ባንክ አማራጭ ብሎ ወደ ደንበኞች ካደረሳቸው አገልግሎቶች አንዱ ሲቢኢ ብር ሲሆን ይህ ቴክኖሎጂ ይፋ ከተደረገበት ከሰኔ 2009 ዓም ጀምሮ ገንዘብ ገቢና ወጪ ማድረግ፣ የተለያዩ አገልግሎት ፍጆታ ክፍያዎችን መፈጸም፣ ገንዘብ ማስተላለፍና ሌሎች መሰል አገልግሎቶች በመስጠት ላይ ይገኛል። የሲቢኢ ብር አገልግሎት መስጠት ከጀመረበት ጊዜ አንስቶ ዘመኑን የዋጁና ተጠቃሚዎችን መሠረት ያደረጉ ማሻሻያዎችን ሲደረግበት የቆየ ሲሆን በቅርቡም የዲጂታል ቁጠባና ብድር መስጠት የሚያስችል መተግበሪያ በመጨመር ሲቢኢ በእጄን ይፋ አድርጓል። ባሳለፍነው ሳምንት በዋናው መስሪያ ቤት ለደንበኞች ይፋ የተደረገው ሲቢኢ በእጄ የቁጠባና የብድር አገልግሎት መድረክን በይፋ ያስጀመሩት የኢትዮጵያ ንግድ ባንክ ፕሬዚደንት ተወካይና የኮርፖሬት አገልግሎቶች ኤግዚኪቲቭ ምክትል ፕሬዚደንት አቶ ኤፍሬም መኩሪያ የዲጂታል ክፍያ ስነ ምህዳርን ማስፋትና ማሳደግ በባንካችን ተቋማዊ ስትራቴጂ ዋና ትኩረት አቅጣጫ ነው ያሉ ሲሆን በዚህም በተጠናቀቀው በጀት ዓመት ብቻ ከ13 ትሪሊየን በላይ ግብይት በዲጂታል አማራጮች ተከናውኗል ብለዋል። በቅርቡ የኢትዮጵያ ብሔራዊ ባንክ ይፋ ባደረገው መረጃ እንደሚያመለክተው በተጠናቀቀው በ2017 በጀት ዓመት ከ17.7 ትሪሊየን ብር በላይ የገንዘብ ዝውውር ክፍያ በተለያዩ የዲጂታል አማራጮች ተፈጽሟል። ይህ አፈጻጸም ከቀዳሚው ዓመት ጋር ሲነጻጸር በእጅጉ በእጥፍ አድጓል፣ ለውጥም አሳይቷል። ይህ የዲጂታል የባንክ አገልግሎት በሀገር ደረጃ በእጅጉ በመስፋፋት ላይ መሆኑን ግልጽ ማሳያ ነው። ሁላችንም በዲጂታል የባንክ አገልግሎት መጠቀም ከጀመርን ዓመታት እየተቆጠሩ ነው። ከዚሁ ጋር በተያያዘ የኢትዮጵያ ንግድ ባንክ ባለፈው በጀት ዓመት ከ13 ትሪሊየን ብር በላይ ግብይት የተከናወነው በባንካችን የዲጂታል አማራጭ ነው። ይሄ እንግዲህ አጠቃላይ ሲታይ 73 የሚሆነው አጠቃላይ ከኢትዮጵያ ንግድ ባንክ የዲጂታል አማራጮች መከናወኑ ሲገልጽ እጅግ እጅግ በኩራት ይሆናል ማለት ነው። ባሳለፍነው በጀት ዓመት ባንካችን 13 ትሪሊዮን ብር በላይ የሚሆን ገንዘብ በባንካችን የተለያዩ የዲጂታል አማራጮች ተንቀሳቅሷል። ይህም ማለት ባንካችን ከተከና የሆነው የገንዘብ እንቅስቃሴ ውስጥ ዘጠና ሁለት በመቶ በላይ ድርሻ አለው። ይህ የዲጂታል ባንኪንግ አፈጻጸማችን በአገር ደረጃም ጥሬ ገንዘብ አልባ ግብይት ላይ ባንካችን ከፍተኛ ድርሻ እንዳለው በግልጽ የሚያሳይ ነው። በያዝነው በጀት ዓመትም ባሳለፍናቸው አራት ወራት ብቻ ከ5.8 ትሪሊዮን ብር በላይ በነዚህ ዲጂታል አማራጮች መንቀሳቀሱ ነው አቶ ብሌን ኃይለ ሚካኤል የገለጹት። በያዝነው በጀት ዓመትም ከአውሮፓውያን አቆጣጠር ከጁላይ 1 እስከ ኦክቶበር 31 2025 ባለው ወራት ውስጥ የኢትዮጵያ ንግድ ባንክ በአሁኑ ሰዓት ከ33 ሚሊዮን በላይ የሲቢኢ ብር ተጠቃሚዎች ያሉት ሲሆን ከ15 ሚሊዮን በላይ አራት ሺህ በላይ ቴሌኖችን፣ 15 ሚሊዮን በላይ የካርድ ደንበኞችን፣ አስር ሚሊዮን በላይ የሞባይል ባንኪንግ እንደውም 324 ሺህ በላይ የኢንተርኔት ባንኪንግ ተጠቃሚዎች እና ከ33 ሚሊዮን በላይ የሞባይል መኒ ወይም የሲቢኢ ብር ተጠቃሚዎች አሉት። በተጨማሪ ባንካችን በአሁኑ ጊዜ 71 ሺህ የወኪሎች እና 147 ሺህ የሲቢኢ ብር ነጋዴዎች አሉት። ሲቢ ብር ከሌሎች የዲጂታል አማራጮች መካከል የአብዛኛው ህብረተሰብ አቅምና ፍላጎት ያማከለ ነው ያሉት አቶ ኤፍሬም፣ በዚህም ህብረተሰቡ ያማከለ የተለያዩ አገልግሎቶችን ስንሰጥ ቆይተናል ብለዋል። ከሰኔ 2009 ዓ ም ጀምሮ ወደ ስራ የገባው የሲቢ ብር አገልግሎት ገንዘብ ገቢና ወጪ ማድረግ፣ የተለያዩ የአገልግሎት ፍጆታ ክፍያዎችን መፈጸም፣ ገንዘብ ማስተላለፍ እና ሌሎች መሰል አገልግሎቶችን በመስጠት ላይ ነው። የሲቢኢ ብር አገልግሎት መስጠት ከጀመረበት ጊዜ ጀምሮ በየጊዜው የተለያዩ ማሻሻያዎችን ስራዎችን በመስራት አዳዲስ አሰራሮችን ስናስተዋውቅ መቆየታችንም ይታወቃል። ከነዚህ አገልግሎቶች በተጨማሪ በቅርቡ ሲቢኢ በእጄ የሚል ስያሜ የተሰጠው ካለምንም ማስያዣ ብድር ለመስጠት የሚያስችል አገልግሎት አንዱን ያሉት አቶ ኤፍሬም ይህም ላለፉት 11 ወራት ገደማ ሙከራ ሲደረግበት መቆየቱ አብራርተዋል። የሲቢኢ በእጄ አገልግሎት እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ በኢትዮጵያ ንግድ ባንክ ሰራተኞች አማካኝነት የሙከራ ስራ ሲሰራ ቆይቶ ውጤታማነቱ ተረጋግጧል። ሌላ ጊዜ እንደምታውቁት ብዙ ጊዜ እንደዚህ አይነት ፕሮዳክቶች ወይም አገልግሎቶች ለማስተዋወቅ ቀድመን አገልግሎቶቹን በደንብ ሳናረጋግጥ ተሞክሮ ሳንወስድ አገልግሎት የማስተዋወቅ ልምዶችን መስበር አለብን፣ ለሌላው አርአያ መሆን አለብን ብለን በራሳችን ሰራተኞች ሙከራ አድርገን ውጤታማነቱን ስርዓቱ በትክክል የሚያስኬድ መሆኑን አዋጭነቱን አረጋግጠን ለባንኩም ለደንበኞቻችንም የሚሰጠውን ፋይዳ መርምረን እርግጠኛ ከሆንም በኋላ ሲቢኢ በእጄ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎቹን ሰርቶ ያጠናቀቀ ሲሆን አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎችም ሲሰሩ ቆይተዋል። የኢትዮጵያ ንግድ ባንክ የሬዲዮና ቴሌቪዥን ክፍልም በቅርቡ ከተለያዩ ህብረተሰብ ክፍሎች ጋር የነበረው ውይይት የተለያዩ ሐሳቦች የተንሸራሸሩበትና ግብአቶችም የተሰበሰቡበት እንደነበር ያስታውሰዋል። አሁን ላይ ኢንቨስትመንት ሲባል ምናልባት ጥቃቅን እንትኖች ላይ ታዩ ሰው ትላልቁን ብቻ ሊያስብ ይችላል። ይሄ ጥሩ ኦፖርቹኒቲ ነው ለሰራተኞች ለሰርቫይቫልም ጭምር እንደዛ ነው ማየው። አሁን ለኮንሰምፕሽንም ሆነ የተወሰነ ነገር አውጥተን መሸጥ ካልቻል በሰለሪ ብቻ ኑሮ እየከበደ መጥቷል። ኔክስትም ኤክስፔክት ይደረጋል ኢንፍሌሽን ስለዚህ በቲን ኢንዲሹ ጓራቾን ውስጥ የሆነ ነገር ኢንቨስት ለማድረግ መሞከር መቻል አለብን ብዬ አስባለሁ። ይሄ መልካም አጋጣሚ ይፈጥራል ብዬ ስለማምን ነው። ብድር ከተሰጠ በኋላ ይሁን ቢሳካ በደሞዝ ነው ዋስ የሚሆኑት። ይህንን ተከትሎም አገልግሎት አሰጣጡ ምን እንደሚመስል አቶ ኤፍሬም ሲቢኢ በእጄ ይፋ በተደረገበት መርሀ ግብር ላይ እንደገለጹት ደሞዛቸው በሲቢኢ ብር ለሚቀበሉ ደንበኞች ወርሃዊ ደሞዝን ታሳቢ ባደረገ መልኩ የብድር አገልግሎት ያቀርባል ብለዋል። አገልግሎት አሰጣጡን በተመለከተም በኢትዮጵያ ንግድ ባንክና በመስሪያ ቤቶቹ መካከል አጭርና ግልጽ የሆነ የመግባቢያ ሰነድ ወይም ኤምኦዩ የምንለው ተዘጋጅቶ የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል ይደረጋል። ይህም ማለት ሰራተኛው ከሚሰራበት መስሪያ ቤት የሲቢኢ ብር አካውንት ሊኖረው ያስፈልጋል ማለት ነው። በዚህ መሰረት ወርሃዊ ደሞዙን ታሳቢ ባደረገ መልኩ ከ500 እስከ 150 ሺህ ብር ድረስ ያለምንም ዋስትና የብድር አገልግሎት ማግኘት ይቻላል ማለት ነው። የሲቢኢ በእጄ አገልግሎት ላለፉት 11 ወራት ገደማ ሙከራ ሲደረግበት መቆየቱ የገለጹት አቶ ኤፍሬም ውጤታማነቱ በመረጋገጡ ለደንበኞች በይፋ አገልግሎት መስጠት መጀመሩን ገልጸዋል። በዚህም ባለፉት ሁለት የሙከራ ወራት ብቻ ከ1.6 ቢሊዮን ብር በላይ ብድር ተሰጥቷል። እስካሁን ባለው ጊዜ ውስጥ ባንካችን ከ478 ኩባንያዎች ጋር መደበኛ ስምምነቶች ተፈራርሞ ስምምነቱ ከጸደቀላቸው 478 ውስጥ 83 ድርጅቶች የተውጣጡ ሰራተኞች ሲቢኢ በእጄ ዲጂታል ባንክ ብድር የተሰጣቸው ሲሆን፣ በዚህ መሰረት ባለፉት ጥቂት ሁለት ወራት ብቻ በድምሩ 1.6 ቢሊዮን ብር ብድር መስጠት ተችሏል። የኢትዮጵያ ንግድ ባንክ በቀጣይም ደንበኞችን ተጠቃሚ ሊያደርጉ የሚችሉ የተለያዩ የብድር አማራጮች ያቀርባል ያሉት የስራ ኃላፊዎቹ ህብረተሰቡ ይህንን ከግንዛቤ በማስገባት በየጊዜው የሚቀርቡ አገልግሎቶችን ተጠቃሚ እንዲሆን ጥሪ አቅርበዋል። የደንበኞቻችን ፍላጎት መሰረት ባደረገ መልኩ ተጨማሪ የብድር አገልግሎቶችን የምናቀርብባቸው አማራጮች እንደምናሰፋ፣ የዲጂታል ክፍያ አማራጮቻችንም ይበልጥ ምቹና ቀልጣፋ እያደረግን የምናቀርብ መሆኑን እያረጋገጥኩ እናንተ ውድ ደንበኞቻችን በምናቀርባቸው አገልግሎቶች ተጠቃሚ እንድትሆኑ በእጅጉ በአክብሮት እንጋብዛለን። የሲቢኢ በእጄ አገልግሎታችን የዲጂታል የገንዘብ ማስተላለፍ ግብይት እና ክፍያ ባለፈ የብድርና የቁጠባ አገልግሎት መስጠት የሚያስችል በመሆኑ ተቋማት ለሰራተኞች ለሰራተኞቻችሁ ግለሰቦችም ለራሳችሁ እንድትጠቀሙበት እንጋብዛለን።